ሰላም ጤና ይስጥልኝ። የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ማክሰኞ ያዘጋጀናቸው ወቅታዊና አዳዲስ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። ወደሚቀጥለው መረጃችን ስናልፍ የህወሓት ሰራዊት የቀበረውን ከባድ መሳሪያ እየቆፈረ ቦታ እየቀየረ እንደሆነ ታወቀ። የህወሓት ሰራዊት በትግራይ ክልል ተንቤን አውራጃ ጅጅቀ የተባለ ስፍራ ቀብረት የቆየውን ከባድ መሳሪያ ጨለማን ተገን በማድረግ እየቆፈረ ቦታ እየቀየረ እንደሆነ ከስፍራው በተገኘ መረጃ የታወቀ ሲሆን የተንቤን ተወላጆች ህወሓት ከሻብያ ጋር በመጣመር ለጦርነት እየተዘጋጀ የሚገኝ ሲሆን አሁንም እንደባለፈው ጦርነት የጦር ሜዳው ተንቤን ለማድረግ ቆርጦ ተነስተዋል በማለት የተንቤን ህዝብ የህወሓትን ቡድን መዳረሻ እንዲያሳጣው እየጠየቁ ይገኛሉ። በተያያዘ ዜናም አዲግራት የሻቢያ የሎጂስቲክ ማዕከል እንድትሆን እየተደረገ ነው ተብሏል። ህወሓት በአዲግራት የሚገኙ ብዙ አዳዲስ እና አሮጌ መጋዘኖች በስንቅና በመሳሪያ እየሞላቸው እንደሆነም ተገልጿል። የትግራይ አርበኞች ኮሚሽን የዲዲአር ወረፋ ሰላሳ ሺህ ብር እየሸጠ መሆኑን ተገለጸ። የትግራይ አርበኞች ኮሚሽን የተባለ ቡድን በቅርብ ጊዜ የተቋቋመ ሲሆን በቅርቡ የተጀመረው ታጣቂዎችን ትጥቅ የማስፈታት የማቋቋምና ወደ ህብረተሰቡ የመቀላቀል ሂደትን ተከትሎ ወረፋ ተቀምጦላቸው የተዘጋጁ ታጣቂዎች እያሉ ኮሚሽኑ ግን ወረፋ ሰላሳ ሺህ ብር እየሸጠ መሆኑን ነው የተገለጸው። ወረፋ ይዘው የሂደቱ ተጠቃሚ ለመሆን የተዘጋጁ ወጣቶች ወረፋቸው ተሽጦ እድሉ ለሌሎች ተላልፎ እንደተሰጠ የዓይን እማኞች በመሆን መስክረዋል። አንድ ታጣቂ እንዳለው ወረፋዬ 51ኛ ቁጥር የነበረ ቢሆንም አሁን ግን ምክንያቱን በማላቀው ሁኔታ 1160ኛ ላይ ተለጥፍ ያለሁኝ ብሏል። የትግራይ አርበኞች ኮሚሽን እንዳስታወቀው ኮሚሽናችን እስከ 30 ሺህ ብር የተከፈለው የከፋዩ ስም በቅድሚያ የዲዲአር ሂደት ተጠቃሚ እያደረገ መሆኑ በዚህ ሚዲያ አይተናል። በዚህም መሰረት የተጠቀሰውን መረጃ ትክክለኛነት ለማረጋገጥ እየሰራን ነው። እንደ ድርጅት ስለ ሁኔታው ዝርዝር መረጃዎችን በመገናኛ ብዙሃን እናቀርባለን ሲል አስታውቀዋል። የትግራይ ጥቅም የሚረጋገጠው ከኤርትራ መንግስት ጋር ባለን ስትራቴጂካዊ ግንኙነት ነው ሲሉ የህወሓት የሰራዊት አመራሮች እንደተናገሩ ከዝግ ስብሰባቸው አፈትልኮ በወጣ መረጃ ተገለጸ። የሰሜን ምስራቅ ግንባር በውቅሮ ከተማ ከክፍለ ሰራዊት አዛዦች በላይ ዝግ ስብሰባ አካሂዷል የተባለ ሲሆን ከሚያዚያ 25 26 2017 ዓ.ም የተካሄደው ስብሰባ በትግራይ ወቅታዊ ሁኔታ ላይ ሀገራዊና ዓለም አቀፋዊ ጉዳዮች ላይ አንስተው ከተወያዩ በኋላ የሚከተሉት መልእክቶች አስተላልፈዋል። አንደኛ ሰራዊቱ ዝግጁ እንዲሆን ተወስኗል። ሁለተኛ ሁሉም የሰራዊት አባል ህወሓትን እንዲደግፉና ሽፋን የሚባል ነገር ካሁን በኋላ ይሰራን በሚል መልእክት አስተላልፈዋል። ሶስተኛ የትግራይ ጥቅም የሚረጋገጠው ከኤርትራ መንግስት ጋር ባለን ስትራቴጂካዊ ግንኙነት ነው ሲሉ እንደወሰኑ የታወቀ ሲሆን የትግራይ ህዝብ ደምና አጥንት መከስከስ የማይሰለቻቸው ህወሓቶች እና ጀነራሎቻቸው አሁንም የትግራይን ህዝብ ዳግም ወደ ጦርነት ሊያስገቡት ከሻብያ ጋር ለመጣመር መወሰናቸው በግልጽ በአክቲቪስቶቻቸው የገለጹ ሲሆን እንዲሁም በየዝግ መድረኮቻቸው እያሰሩ እንደሚገኙ ተገልጿል። ህወሀት የጀነራል ገብረ እግዚአብሔር በየነ ወዳን ጥሩ መኖሪያ ቤት እንዲፈተሽ ትእዛዝ አስተላልፈዋል ተባለ። በአዲስ አበባ ባለቤቱን እያሳከመ እንደሚገኝ የተገለጸው ጀነራል ገብረ እግዚአብሔር በየነ ወዳን ጥሩ ዛሬ የሚያዝያ 28 2017 ዓ ም መኖሪያ ቤቱ ሊፈተሽ እንደተወሰነም እንዲሁም ህዝብን ለማደናገር የሐሰት ፕሮፓጋንዳ የሚሰሩ የሚዲያ አካላት እንደተዘጋጁ ታውቋል የተባለ ሲሆን ይህንን ትእዛዝ ያስተላለፉትም ራሳቸውን ከኮር በላይ ብለው የሚጠሩት የህወሓት የሰራዊት አመራሮች መሆናቸውን ጉዳዩን በቅርብ የሚያውቁ አካላት ለአክሱማውያን ሚዲያ መረጃ እንደሰጡ ሚዲያው ይፋ አድርገዋል። ጀነራል ገብረ እግዚአብሔር በየነ ወዳን ጥሩ ራሳቸውን ከኮር በላይ ብለው የሚጠሩ የህወሓት ሰራዊት አመራሮች በቀድሞው የትግራይ ክልል ጊዜው አስተዳደር መፈንቅለ መንግስት ለማድረግ በወሰኑ ጊዜ ተቃውሟቸው ካሰሙ ጀነራሎች አንዱ ነው። እስራኤል እሁድ ዕለት ለተፈጸመባት ጥቃት በሁቲዎች ላይ የአፀፋ እርምጃ ወሰደ። የየመን ሁቲዎች በዴቪድ ቤን ጎሪዮን አየር ማረፊያ ላይ ለፈጸሙት የሚሳኤል ጥቃት አጸፋ የመን ውስጥ የሚገኙ የቡድኑ ኢላማዎች መምታቱን የእስራኤል ጦር አስታውቋል። የእስራኤል የመከላከያ ኃይል ጥቃት የተፈጸመባቸው ስፍራዎች በየመን ሁዳይዳ ወደብ ላይ እና በከተማዋ በሚገኝ የስሚንቶ ፋብሪካ ላይ ሲሆን፣ እነዚህም የሁቲ ኃይሎች አቅርቦት ማዕከል ናቸው ብለዋል። ሁቲዎች እሁድ ዕለት በእስራኤል የአየር ማረፊያ ላይ የፈጸሙት ጥቃት ተከትሎ እስራኤል በጋዛ የምታካሂደውን ወታደራዊ ዘመቻ ለማስፋፋት ላወጣችው እቅድ ምላሽ አየር ማረፊያዎቿን ኢላማ በማድረግ አጠቃላይ የአየር እንቅስቃሴዎቿን እናቀባለን ብለዋል። የአየር ጥቃቱን የአሜሪካና የእስራኤል የጋራ ወረራ ነው ያለው በኢራን የሚደገፈው ሁቲ እስራኤል ሰኞ ዕለት በፈጸመችው ጥቃት ሀያ አንድ ሰዎች ቆስለዋል ብለዋል። አሜሪካ ግን በጥቃቱ ተሳትፎ እንደሌላት አስተባብላለች። የእስራኤል የመከላከያ ኃይል የተፈጸመው ጥቃት በወደብ ላይ የቆሙ መርከቦችን ለመከላከል የተወሰደ ግልጽ እርምጃ ነው ብሏል። ጥቃት የተፈጸመበት የስሚንቶ ፋብሪካ የቡድኑ ወሳኝ የገንዘብ ምንጭ መሆኑን እና ከመሬት በታች መተላለፊያዎችን እንዲሁም መሠረተ ልማቶችን ለመገንባት የሚያገለግል ነበር። በተጨማሪም ወደቡም ከኢራን የሚመጡ የጦር መሳሪያዎች መተላለፊያ ነው በሚል ኢላማ ሆነዋል። ጥቃት የተፈጸመበት ወደብ የመን ካሏት የባህር በሮች መካከል ሁለተኛው ትልቁ ሲሆን ወደ ሀገሪቱ ከሚገባው ምግብ ሰማኒያ በመቶ በዚህ ወደብ በኩል ነበር። የተለያዩ በወደብ ከተማ የሚኖሩ ምንጮች ለሪዌተርስ የዜና ወኪል እንደተናገሩት ከአስር በላይ ጥቃቶች በሁዳይዳ ወደብ እና በሌሎች የከተማዋ ክፍሎች ውስጥ በሚገኙ ስፍራዎች ተመትቷል። ሌሎች አራት ጥቃቶች ደግሞ የሲሚንቶ ፋብሪካውን ኢላማ አድርገዋል። በሁቲ የሚመራው የጤና ሚኒስቴር ቃል አቀባይ አኒስ አል አስባሂ ቢያንስ 21 ሰዎች በጥቃቱ ጉዳት ደርሶባቸዋል ብለዋል። ሁቲዎች ጥቃቱ የተፈጸመው በአሜሪካና በእስራኤል የጋራ ጥምረት ነው ሲሉ ከሰዋል። ነገር ግን አንድ የአሜሪካ የመከላከያ ባለስልጣን ለፈረንሳይ ዜና ወኪል ኤኤፍፒ ኃይሎቻችን እስራኤል ሰኞ እለት በፈጸመችው የአየር ጥቃት አልተሳተፉም በማለት አስተባብለዋል። ባለፈው እሁድ ሁቲዎች ተኩሰው ከቴል አቪቭ አቅራቢያ ቤንጎሪዮን አየር ማረፊያ ወደ ዋነኛው የመንገዶች ማስተናገጃ በሚወስደው መንገድ ላይ ወድቆ ነበር። በፍንዳታው አራት ሰዎች መቁሰላቸው እና ሌሎች ሁለት ሰዎች ደግሞ ወደ መደበቂያ ቦታ ሲያመሩ ቆስለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃቱን ተከትሎ የአጸፋ እርምጃ እንደሚወስዱ ከዚህ በፊትም ጥቃት ፈጽመናል፣ ወደፊትም ጥቃት መፈጸማችን እንቀጥላለን ብለው ነበር። ሁቲዎች በእስራኤል አየር ማረፊያ ላይ የፈጸሙትን ጥቃት በተመለከተ ኢራን እጇ እንደሌለበት፣ ቡድኑ ጥቃቱን በራሷ ውሳኔ ያደረሰው ነው ብላለች። አሜሪካ በየመን ሁቲዎች ኢላማዎች ላይ የአየር ጥቃቶችን ስትፈጽም ቆይታለች። የቀድሞው የአሜሪካ ፕሬዝዳንት በሁቲ ኃይሎች ላይ ጥቃት እንዲፈጸም ያዘዙ ሲሆን ዶናልድ ትራምፕ ስልጣኑን ከተረከቡ በኋላም ጥቃቱ ቀጥሏል። ባለፈው ሳምንት አሜሪካ በሰሜን ምዕራብ የመን ውስጥ በሚገኘው የስደተኞች ማቆያ ማዕከል ላይ የአየር ጥቃት ፈጽማ ቢያንስ 68 ሰዎች መገደላቸው ሁቲዎች አስታውቀው ነበር። መረጃው የቢቢሲ አማርኛ ነው። በመጨረሻም ከህንድ ጋር ቆማለው ስትል ሩሲያ አስታወቀች። የሩሲያው ፕሬዝዳንት ቪላዲሚር ፑቲን በካሽሚር የደረሰው የሽብር ጥቃት ማውገዛቸው ተሰምቷል። ፑቲን ለህንዱ ጠቅላይ ሚኒስተር ናሬንድራ ሞዲ ስልክ ደውለው ህንድ ሽብርተኞችን ለመዋጋት የምታደርገውን ጥረት ሩሲያ ትደግፋለች ብለዋቸዋል። ፑቲን እንደ አውሮፓውያን አቆጣጠር ባለፈው ሚያዚያ 22 2025 በካሽሚር የደረሰው ጥቃት በጽኑ ተቃውመው ሀገራቸው የትኛውንም ድጋፍ ለማድረግ ቁርጠኛ መሆኗን ተናግረዋል። የህንድ ውጭ ጉዳይ ሚኒስተር ቃል አቀባይ ራንዲር ጃይስዋል በበኩላቸው በንጹሐን ላይ ለደረሰው ጥቃት አሸባሪ ቡድንና ተባባሪዎቹ ተመጣጣኝ እርምጃ ይጠብቃቸዋል ሲሉ